አገባ ነው? እምታ እቃ ነው እንዴ? ጤና የለውም እንዴ? አግባት የለብኝም ነው? አየሁት። ሰው አይደለሁም። ምን ያገባህ? አየሁት። ያገባችሁት? አየሁላችሁ። በቃ እናን እናንተ እናንተ ትዳርኮ እቃ ነው የሚመስላችሁ? እቃ አለ አይደል በቃ አየሁላችሁ። የወንድምህን ይበቃኛል። የወንድምህን ይበቃኛል። በቃ ቤተሰቦቿ ጋር ሄደህ እንድታሳመንልኝ ነው። ካልሆነ ካልሆነ ደግሞ እዣት እጠፋለሁ

ይገባሃል እኔ አሁን ልጅቷ ታመልጠኛለች አሁን ካላገባኋት ዞር በል አለ አለ አለ ጊዜ ትዳሪ ዙን ወገቤ እጅ ፈለጠኝ ቆረጠኝ እንዲሁ ሆንኩ እንዲገባሁ እንዲወጣሁ እንደዚህ እረፍ አልፈቅጮም አሁን እኮ ጋሼ አሁን እየተባበርከኝ እንኳን ለምን ለምን አትተባበረኝ ምን ልጅክ አይደለሁ እንዴ ጋሽዬ ትመጣለች። በስነ ስርአት አዋራት እና እኔን እንዳታዋርደኝ መቃን። ሰላም ሰላም ሰላም ሰላም! ውድ እና የተከበራችሁ የእኔ ፋሚሊዎች እንዲህ ናችሁ? የእኛ የጋሽዬ ፋሚሊዎች እንዲህ ናቸው። እኔ አለሁ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ብያ ላችሁበት ሰላም አጥ ቆዩልኝ። እግዚአብሔር ተመልሼ ወደ እናንተ መጥቼ ላችኋለሁ። ዛሬ ተመለስኩላችሁ። ሀሳቡ ትንሽ ለየት ያለና ወጣ ያለ ሀሳብ ነው። እናንተ ከምትጠብቁት ወይም ደግሞ ካለው ነባራዊ ሁኔታ ጋር የተያያዘ ሀሳብ አይደለም። እንደሚታወቀው ቡታጀራ ነኝ፣ ቡታጀራ መጥቻለሁ። በባለፈው ቪዲዮ ሁላችሁም ደርሷችኋል ብዬ አስባለሁ። እና እንዴት ናችሁ፣ ደህና ናችሁ ወይ? እግዚአብሔር ይመስገን፣ ቆንጆ ጊዜ እያሳለፍኩ ነው ከቤተሰቦቼ ጋር። ባለው ነባራዊ ሁኔታ ቤተሰቦቼ ደብሯቸው ነበር፣ ትንሽም እናቴ ማመም ብሏት ነበርና እነሱ እነሱ ሪላክስ እያደረኩ ነው እንጂ እያደረኩ ነውና፣ ዛሬ ጋሽን ጠርቻለሁ እና ትንሽ የተረሳ ነገር ልፈጠር ነው። ድሮ ታስታውሳላችሁ፣ እኔ ሃይም የሆነን ጋሽን እናሰቃየው ነበር አብርሃምም እንደዚህ በጣም ፕራንክ እናደርገው ነበርና፣ ፕራንክ አታድርጉኝ እናንተ ልጆች ምናምን ነገር ይላል ነበርና፣ ዛሬ እሱን ነገር ልደግመው ነው። ጋሽ ምን ይላል፣ ይቆጣኛል ወይ ምን ይለኛል የሚለው ነገር አብረን የምናይ ይሆናል። ስለ አብርሃምና ስለ ሩታ ዛሬ ብዙ ማውራት አልፈልግም። በባለፈው ብዙ ነገር አውርቻለሁ፣ እስከመሳደብ ብዙ ነገር ደርሻለሁና ከዛም በኋላም የተፈጠሩ ብዙ ነገሮች አሉ። እሱ ነገር እያስተካከልኩኝ እገኛለሁ። ዛሬ ብዙም ስለ እነሱ ማውራት አልፈልግም። ስለ ቤተሰቦቼ ነው ማውራት ፈልገው። ስለ ቤተሰቦቼ ሳወራችሁ ደግሞ በጣም ታውቃላችሁ። እኛ ያው የእኛ ቤተሰብ ሙሉ ሶሻል ሚዲያ ላይ አለን፣ ከልጅ እስካዋቂው ድረስ ሶሻል ሚዲያ ላይ አለን። ታያላችሁ አብዛኛዎቹ አብዛኛው ነገሮች እና ያው እንደሚታወቀው ጋሽ በጣም ደስ የሚል አባት ነው። አደደም ለኛም ጋሽን ሚጠናዋ ብዬ አላስብም። በጣም እናንተም ትወዱታላችሁ የቡታ ጀራም ሰው በጣም ይወደዋል፣ ያከብረዋል። እና ትንሽ ፈታም ያለ ሰው ነው፣ ከወጣቱ ጋርም ከትላልቅም ሰው ጋርም ተግባብቶ የሚኖር አይነት ሰው ነውና ጋሽዬ ማለት እኔም በጣም ነው ወደው፣ በጣም ከመላችሁ በላይ። አንዳንድ ወንድ አባቱን አይወድም፣ ወንድ ልጅ አባቱን አይወድም፣ እናቱን ነው የሚወዱና ነገር ይባላል እንግዲህ። ግን እናቴንም አባቴንም በአንድ አይን ነው ማያቸው፣ ለኔ ሁለቱም አንድ ናቸው። ሁለቱን በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ ከምታስቡት በላይ ማለት ነው። ለኔ ሲሉ ትልቅ ዋጋ የከፈሉ እና መገፋትን መስዋዕትን ችግርን ብዙ ያዩ ነገር ስለሆነ ሁለቱም ማለት ነው፣ ጋሽዬም እናቴም። እኔ በጣም ነው መወዳቸው፣ በጣም ነው ማከብራቸው። ለኔ ትልቅ ቦታ አላቸው። ወደፊትም አሁንም ሁሌም ደግሞ ትልቅ ቦታ እንዳላቸው ሆኖ ይቀጥላሉ። አላቅም። ሁሉም ሰው ቤተሰቡን ሚጠላ አለ ብዬ አላስብም፣ ከስንት አንዱ በስተቀር ቤተሰቡን የሚጠላ አለ ብዬ አላስብም። ሁላችንም እናቶቻችንና አባቶቻችን እንወዳለን። እኔ ጋር ያለ ብቻ ስሜት አይደለም እናንተ ጋርም ይኖራል። አንዳንድ ቦታ ግን ላይኖር ይችላል በየሆነ ምክንያት፣ ብቻ ስለሱ አላቅም። ግን እኔ እናቴንም አባቴንም በጣም እጅግ አድርጌ መወደው ማከብራቸው አመት ይኖርልኝ። የሁላችንም አባት የሁላችንም እናቶች አመት ይኖርልን በጤና በብዙ ነገር ያቆይልን እላለሁ። ይሄ ነው ማለት ፈልገው። ዛሬ ስለ አብርሃምና ስለ ሩታ ማውራት አልፈልግም። ምክንያቱም ቤተሰቦችንም ድጋሚ ማስጨነቅ፣ አሁን ጋሽዬ ጠርቼው ስለ አብርሃም የሆነ ነገር አውራ፣ ስለ አብርሃም የሆነ ነገር ምን እናድርግ ምን እናድርግ ባልኩት ሰዓት እሱ ጭንቀት ውስጥ ነው የሚገባው። ሌላ ጭንቀት ውስጥ ነው የሚገባው እና አባቴን ደግሞ ጭንቀት ውስጥ መክተትም አልፈልግም እስከ ዛሬ የተጨነቀው እስከ ዛሬ ብዙ ነገር ያየው ለኛ ሲል ብዙ ነገር መገፋትን ብዙ ነገር ያየው ነገር ይበቃዋል። ድጋሜ አባቲን ተጨነቅስ የሆነ ነገር እናድርግ ምናምን ነገር አለው። እኛ የተጨነቀው ይበቃ ለካ ካሁን በኋላ እነሱ እርፍ ብለው የሆነ ነገር ማድረግ ምናምን ምን በሰላም ነው መኖር በጤና ነው መኖር ያለባቸው እንጂ ባልሆነው በልሆነው መጨናነቅ ወይም ደግሞ የሆነ ነገር ማድረግ በዚህ ሰዓት እነሱ መሆን አለባቸው ወይም ደግሞ እንደዚህ ማድረግ አለባቸው ብዬ አላስብም። አውቃለሁ ልጃቸው የሆነ ቦታ ሲሆን ወይ ሲጎዳ ወይ የሆነ ነገር ሲሆን አያስችላቸው። ግን ደግሞ እኔ በቻልኩት ሀጥም ሁሉ ነገር ለማስተካከል ሞክራለሁ። እስካሁን ባለው ከመጣው ጀምሮ ስለ አብርሃም ስለ ሩታ ምናምን ነገር ምንም ያወራዋቸው ነገር የለም። ምክንያቱም እነሱ ማጫ ያነቀ አልፈለኩኝም። ስለ እኔም ጠይቀውኝ ነበር። ልጅቷ ምናምን ለምትጣላው ከልጅቷ ጋር ከቤዛ ጋር ከቤዛ ጋር ለምትጣላው ምናምን ብለውኝ ነበር። ያው ለማስረዳት ሞክሬያለሁ። እነሱም አንዳንድ ነገር ብለውኛል። ጋሽዬም በጣም እየመከረኝ ነበር፣ እንደዚህ አድርግ፣ እንደዚህ ብታደርግ ጥሩ ነው፣ በድጋሚ እንደዚህ እናደርጋለን ምናምን ምናምና፣ ነገ ብዙ ነገር ነው ያወራ ነው። ያው ከፋሚሊ ጋር ታወራላችሁና ብዙ ነገር ነው ያወራ ነው። እስቲ የሚስተካከል ነገር ካለ ጋሽዬም ይረዳኛል። እስቲ ጋሽዬንም ይዤ ሄጄ ለማስተካከል እሞክራለሁ። ብቻ አላቅም። የሚስተካክል ነገር አይመስለኝም። እሺ ግን ተስፋ አልቆርጥም፣ ለማስተካከል እሞክራለሁ እና ጋሺ መጥቷል። እንግዲህ ዝም ባሉሽ አይዲያውም አሳው ለእናንተም አልነገርኳችሁም። አሁን የምትሰሙት ይሆናል። ጋሺ እህ እንዴት ነው? እንዴት ነው? ሰላም ነው? እንዴት ነው? ዛሬ ጠርተኸኛል ዛሬ ከቤታቸው ትንሽ ኦፈር መሎን የነበርኩኝ ግን አሁን ጋሽ በልጦኛል። አዎ ጋሽ ተመችቶ። እድሜ ለእናንተ፣ እድሜ ለእናንተ፣ እድሜ ለእግዚአብሔር። አሜን አሜን አሜን። እድሜ ከዚህም በላይ ወፍርልኝ፣ ከዚህም በላይ ይመርብ። እኔ ሁሌ እንዲያምርብ ነው ፈልገው። የሆነ ተጎሳቅለ የሆነ ነገር የሆነ ማየት አልፈልግም። ሁሌ እንዳማረብ እንደዚህ ቆንጆ ሆነ እንድታይ ነው እንዳውም ከኔ ቀንሶ ለአንተ ቢሰጥ ራሱ ደስ ይለኛል። ያው እግዚአብሔር ያው ወፍሮብኛል እያልክ አይደለ እንደ እኔ? ኧረ ኧረ ለቀልድ ነው እጂ። እኔማ ድሮም በደስታ እንደምሆን እርግጠኛ ነኝ፣ ሁሉም እርግጠኛ ነኝ በደስታ በቃ እንደምኖር ፊትም ራሴ ማለት ነው። እውነቴን እኮ ነው፣ ድሮም እግዚአብሔርን እልሜ ነው በደስታ እንደምኖር አውቀው ነበረ። በቃ ፊትም ፊትም ፊትም በደስታ ነው ያለሁት። አሁንም በደስታ ነው ያለሁት። እንዴት ነው ሰላም አላ ሰላም አላናገርኳቸውም ትንሽ ሰንበታል። ይሄ ሰሞን ይሄ 15 ይሄ ወር ማለት ነው ብዙ ተገናኝተናል። ብዙ እንገናኛለን ደግሞ አልጠፋባል አልጠፋባችሁ ባልኳችሁ መሰረት እየመጣሁላችሁ ነው። እንዴት ነው ሰላም ናቸው? ደህና ናቸው? ሁላችሁ ሰላም ናቸው? ውጪ ያላችሁ ኢትዮጵያ ያላችሁ ተገር አላችሁ መላ የአርት ዓለም ሁሉ ያላችሁ ሰላም ናችሁ፣ ልጆቼ፣ ወንድሞቼም፣ ደግሞ እናቶቼም አላችሁ እኔ ነው የምትወዱ ሁሉ ሰላም ናችሁ። እኔ ሰላም ነኝ፣ አለሁላችሁ። ፈታ እንዳልኩ ነው። ደሞ እርጅና ሃይ ብዬዋለሁ። እንዳላረጅ ቃል ቃል ገብቻ እንዳላረጅ ስፖርት ነገር ደሞ ማለት ነው። ደሞ አንድ ነገር ልገራችሁ። ሚያ ሚያ ዋና የሚያስረጀው ምግብም አይደለም ምንም ነገር አይደለም ንዴት ነው። ይሄ መናደድ ምን ማለት፣ ሁልጊዜ በደስታ ከሆናችሁ እርጅና የሚባል ነገር ምንም ነገር በቃ። ነፍስያ ደግሞ ነፍስያ ማለት ሞኝ ናት። በትንሽ ነገር ትደሰታለች። ነፍስያችሁ አስደሰቱ፣ ተደሰቱት። ጤንነታችሁ ፏይበል፣ ጤንነት እስጣችሁ። ሰላም ናችሁ ወይ? ሰላም ነኝ እኔ አለሁ ይኸው በሰላም መጣውላችሁ ያ ደግሞ ብዙ የሚወዱ ሰዎች አሉ ለይጠይቁኛል። እዛ ራሱ አዲስ አበባ ያለው እኔ ጋሺ እንዴት ነው ምናምን ናን ነገር ብዙ ቀን ይሉኛል። እና እኔም ያ በቪዲዮ አታዩኝም እንጂ አልፎ አልፎ እመላለሳለሁ ቼክ አድርጌያቸው ምናምን ያስፈልግ ነገር ጠይቄ የጎደለ ነገር አድርጌ ነው ሄዶና በቪዲዮ ስለማታዩ ነው። ጋሺ ዛሬ ግን ለአንድ ነገር ነው ይጠራው ግን ለምን ለምን ለምን ደግሞ ቤት ያለች እናቴ ደግሞ እንደዚህ ያለ ነገር ስትሰማ ቶሎ ነው የምትደነግጠው፣ ያው ስለምትጫነቅ ከእሷ አንተ ትሻላለህ ብዬ ነው የጠረውክ። እሺ ያው ስለቤዛ አውርተናል፣ ስለቤዛ አውርተን ጨርሰናል። ያው ትናንትና አውርተናልና ስለሱ ጉዳይ ሳይሆን ዛሬ ደግሞ ትንሽ የተፈጠረ ችግር አለ። ምን መሰለ ጋሽዬ አቃለሁ። ይሄ ነገር ስህተት እንደሆነ አቃለሁ፣ ግን እኔም በጣም ስለጨነቀኝና በጣም ስለከበደኝ ነው እንዲና ከበ የእግዚአብሔር አሳልፈ ትሰጣለ። ምን አንተ በራስ በራሴ ችግር የሚሆነው በራሴ የሆነ የተደረገ ነገር ችግር ይሆናል እንጂ አንተ ሳታውቅ ምናልባት የገባህበት ነገር እሱም ይረዳሀል። አሁን እሱም ይረዳሀል። ሳልወድ በግድ ነው ጋሼ። እኔ ነገር እኔ ነገር ማረክ የገባህበት ነገር እሱ ማለት ነው። እግዚአብሔርም ራስ ተወጣበት ይላል። ግን ሳታውቅ የሆነ በሆነ ነገር ከገባህ በቃ ንገረኝና እጸልዬ እልሃለሁ ነው ምን እልሃለሁ። እግዚአብሔር እሱም አዎ። ግን በኋላ ካደረኩት በኋላ እናንተንም ማሳዘን ስለማልፈልግ ነው እናንተንም የሆነ ነገር ውስጥ ማስገባት አልፈለግም። እና ልጅ ታለች የሆነች ልጅ አለች። እና ለመናገር ራሱ ፈራው። ምንድ ነው? ምን ምን ሆናለች ነው? አይ የሆነ ችግር አጋጥሞኝ ችግርም መሰለኝ ምንም ባላግም እንዲና አትናገር ወይ አንተ ምን አድርጋለህ? ምንም ማላደረስ ነው። ታዲያ ለምን አውራኛ? ታዲያ ማይፈታ ነገር የለም፣ ይፈታል። ይፈታ አልኩህ እኮ ማይፈታ ነገር የለም፣ ነገር ይፈታል። ለአውራጅ ላገባ ነው። የሆነች ልጅ አለች፣ ላገባ ነው ቁና ደግሳችሁ መረቃችሁን መውጣት ፈልጋለሁ። አረ ወደ ወደ አላማ ሁን አንተ፣ ሌላ ጊዜ ትቀልዳለህ። መቀለዱ አይደለም፣ ወደ አላማ መጀመሪያ፣ ወደ መጣበት አላማ አውራኝ እስኪ። አለም ጋሽዬ፣ ላገባ ነው በቃ ላገባ ነው ስትል፣ እንዴት እኔ እኮ ግራ አገባኝ እኮ እንዴት ላገባ ነው? ምንድን ነው? እቃ ነው የምታገባው የሆነ ነገር ነው የምታገባው? ምንድን ነው ላገባ ነው ስትል? አልገባኝም እኮ ሴት ነው የማገባው የሆነች ሴት ልጅ አለች በእድሜም በሁሉም ነገር የኩዬ አይነት ግን ቤተሰቦቹ አልፈቀዱም አልፈቀዱ የእሷ ቤተሰቦች ምን ነው ጋሽ በጣም በጣም ነው አይደል? ጋሽዬ እየቀለድክብኝ ነው አይደለም? ላገባ ነው እኮ አልከኝ። ላገባ ነው እምታ እምታውቀው ዕቃ ነው እንዴ? ጤና የለውም እንዴ? ለዚህ ነው ጠራኝ እኔን ዛሬ። ምን አጨረሰን? ማግባት የለብኝም ነው፣ አየሁት። ሰው አይደለሁም ምን ያገባሁ። አየሁት። ያገባችሁ ታየሁላችሁ። በቃ እናንተ እናንተ፣ ትዳር እኮ እቃ ነው የሚመስላችሁ። እቃ አለ አይደል በቃ አየሁላችሁ ስለ ትዳሩ ቦታ የምትቀልድብኝ ከሆነ አውራኝ ወደ አላማ ነው ሌላ ይሄ የምትናገረው ወሬ በቃቶ ሊያገባ ነው ይሄ አደለም ምንም ነገር እኮ አልመሰለም ላገባ ነው እንደው እንደው እቃም ይገባ መስሎሀል ወይ ሞባይል እንዲህ ወይ እና ሳላ ገባ ልኖር ነው እንዴ በኪስ ምታስገባ መሰለ እንጀራ ጠቅፈ በልተሀል እንጀራ እንጀራ የእንጀራ አጠቃለል ገብቶሃል። አሁን አንተ የእንጀራ አጠቃለል፣ ይሄ ወደ ትዳር ትዳር የሚለው ነገር አንሳ። በቃ አሁን ለትዳር አልመጠንም ነው። አትመጥም። ለምን አትመጥም? ምን እሱ በጣም ያለ

ጋሼ እየቀለድክ ቢሎ ሌላ ነው። በምንድን በምን በመኪና ውስጥ ነው ነው? የወንድህም ምህም ነገር ጨጓራ ይልቶኛል። ይገባሃል? እኔ አሁን እንትን አሁን ስለ ወንድሜ ለምን ታወራለህ? አሁን እኔ ስለ እኔ አውራኝ። እንደሽ ስለ አንተ ነው። አይደለም ስለ አንተ ጨርሻለህ። በቃ ትዳር የሚለውን ነገር ታቆማለህ። አታቆም። እኔ ለምን አቆማለሁ? ወንድ ማግባት የለብኝም እኔ። አረፍ አንዴ። መሰብሰብ የለብኝም ማግባት የለብኝም። ልትሰበሰብ አለ። ግዴለ መሰብሰብና በቃ አውቄዋለሁ። ጎበዝ። አሁን ልትሰበሰብ ነው። ትዳር ይዘህ አንተ በቃ ትዳር ገ ገና ይቀርሃል የትዳሩ አላማ ልንገርህ በደንብ አድርጌ የትዳሩ አላማ እኔ ነግርሃለሁ ትዳር እንዴት እንደሚያዝ ቆይ ሰከንበል የትዳሩ ትምህርት እኔ ያስተምርሃለሁ ትዳር ትምህርት እኔ አሁን ልጅቷ ታመልጠኛለች አሁን ካላገባኋት ዞር በል አለ አለ አለ ጊዜ ትዳር ይዞና ወገቤ እጄ ፈለጠኝ ቆረጠኝ እንዲሁን ሁን እንዲገባው እንዲወጣው እንደዚህ እረፍ አፈቁጫው አሁን ምን አድርገው ምትለኝ? እረፍ ብያ ልጅቷን ልጣት? እሺ ቶ በቃ ለዚህ ነው ጠራኸኝ? ለካ በጣም እኔ እኮ እንደ አባት ልታማክረኝ ነው። ስለጨነቀኝ እኮ እንደዚህ አይደለም ጨነቀ ቶ ግድ እኔ ጋር የተወሰነ አንድ አስራ አምስት ስለ አንድ ወር እኔ ጋር ቤት ቤት እንደዘፈዘፍ ነው ፈልገው ማለት ነው። ትዳር አይደለም አሁን

ለካ ትሽሞደን ወደልኛ። በእኔ እንደዚህ አይነት ነገር እንዳታወያየ ጊዜ አይደለም። ጊዜ ጊዜ ነው። ስለ ትዳር አንተ የምታውቀው ነገር የለም። እና ምን አላውቅም ምን ነው የምልህ። ኧረ ጋሽዬ፣ እኔ አሁን እኮ ትልቅ ልጅ ነኝ። በቀቶ ነው የወጣህ? ለአንተ እኮ ሁሌ ልጅ መስዬ ስለምታልቅ ነው። ትልቅ ልጅ ነህ አንተ ማለት ነው። አንተ ልጅ፣ የፈለገው ነገር ቢሆን ልጅ ነህ። የትም አትሄድም። ልጅ ነህ፣ ልጅ ነህ። በእኔ በእኔ አራትም አምስት ስድስትም አና የፈለገው ውለድ ልጅ ብታረጅ፣ ማለት ነው አብረን ብናረች እኮ እሱ አሪፍ ነው። እሺ ነው። አዎ የወጣትነቱ ትዳር አንድ ሰው እንትን አለበት ተብሎ

የገሌ የገሌል ልጅ ናት አባቷን አታውቀውም አዲስ አበባ ነው ያሉት ከፈለከ አስተዋውቅሃለሁ እዚያ ሂጅ አባቴን እመጣላቸዋለሁ አሁን እኮ የምትተባበረው ይመስሉኝ እኮ ነው የመጣሁት ወይስ ሂጅ ተጥፋ ከኢትዮጵያ ውጣ ከኢትዮጵያ ሂጅ ተጥፋ ነው አሁን እኮ ጋሽያውን እየተባበርከኝ እንኳን አይደለም። እኔ ለምን አትተባበረኝ? ምን ልጅ ካረለው እንዴ? እኔ ወይ ጃት ልጥፋ፣ ወይም ደቡ ሽማግሌ ሂድልኝ። እኔ እኔ ማለት ነው አንተ አንተ እኔ በማገኘው አገኛለሁ። አሁን እንሂድና፣ የት ነው መጀመሪያ? ጋሽ አለ መጀመሪያ በቃ፣ ዞር በል፣ ዞር በል ነው አለም ጋሽ፣ መጀመሪያ ቃል ካልገባልኝ እኔ ከዚህ ጋር እኔ መታ አለው። አንተ ልጅ በቃ፣ ካሜራ ልጅቷን፣ ልጅቷን ጠርቻታለሁ፣ ትመጣለች

አሁን እየውልህ ጋሽዬ እንት መጣለች። በስነ ስርዓት አዋራትና እኔን እንዳታዋርደኝ በቃ። እሺ፣ የት አለች ልጅቷ? ቆንጅዬ ናት፣ ሸጋ ልጅ ናት፣ ባህሪዋም ደስ ይላል። የተረጋጋሽ ልጅ ናት። እየቀለድኩ ነው መሰለህ? ቆንጆ ልጅ ናት። አዎ፣ ምን አይነት ናት? የሰው ልጅ አንተ ይዘህ የምትሄደው ሰው ልጅ አይደለም የሰው ልጅ ነው። የሰው ልጅ ነው። አይደለም አንተ ሰው አይደለህም። ሰው ነኝ ግን ሰው መሆኑን አውቀኋል። አንዴ እንዲ አይደለም፣ እንዲ አይደለም፣ እዚህ ሄዳለው የምትለው ነገር ታቆምና ቀጥታ ቤት እንግባ እና እንወያያለን። እኔ አወያየህ ነገር አለ በቃ። አሁን ቤት ሳይሆን አሁን ልጅቷን ይዘናት እንሂድና እዛ ካፌ ሻይ ቡና እያልን እንወያይ ነው። ልጅቷ ትምጣ አትምጣ ትቅር። ልጅቷ መገናኘት አትፈልግም። ጋሽ ጋሽ፣ ስቀልድ ነው ስቀልድ ነው። ምንድን ነው? ስቀልድ ነው ጋሽ። ፕራንክ ተደርጋል። ተሳክቶልኛል። ጋሽ ፕራንክ ተደር

እግዚአብሔርን ስሜት አገኛለሁ። በቃ ስሜታዊ ነው። እኔ እንደው ጥሩ አይደለም። አሁን እንደዚህ ፕራንክ ከተደረገ እኮ ቆይተ ነበር ጋሽ ከኔ ጋር

አሁን ግን ልጅቷ ብትመጣ ባላሰብኩበት እንደዚህ እንጂ ሌላ ስንታቸው እናርገው ብለው ሲሞክሩ ሳጠፋባቸው ሲሞክሩ ሳጠፋባቸው ልጅቷ ምን ልትላት ነበር? ጋሽ የትኛው አሁን ልጅቷ? ኧረ እኔ ምን ማለካተ ነበር ልጅቷ በፍቅር ነበረ ልጅቷ የማልጅ ነሽ ምን ብዬ እዛ ሜጃ አጠፋለሁ። ኔ ቤተሰዋ ነግራኝ እናታባት ነገሩ አጠፋዋለሁ። አንተን ግን አሻለበት በቃ በሚገባ አሽቼ የትም አትደርስም። አዎ ሳላ ገበል ኑር ነው አሳክምህ ነበር። ራሴ አሽቼ ራሴ አሳክምህ ነበር። ይህንን ነው እኔ ሌላ ውስጥ ገብቻለሁ። አ ለምን ሌላም ነገር አናዶኛ፣ ሌላም ስሜት አለብኝ። በስሜት ላይ መጥተህብኝ ነው እንጂ እንደዛ አልረዳለም ነበር። በስሜት ላይ መተብ እና ቤተሰቦች እንግዲህ ያው አይታችሁ ታል ሁሉም ነገር ብዬ አስባለሁ። ተሳክቶልኛል። ጋሽዬ መጀመሪያ ጊዜ ፕራንክ አድርጌዋለሁ። ትንሽ ከተደራረግን ፕራንክ ካደረኩ በጣም በጣም ቆይቼ ነበር። ፕራንክ ካደረኩት ተሳክቶልኛል። እናንተ ደንግጣችኋል ብዬ አስባለሁ እና እናንተንም በጣም ይቅርታ፣ ጋሽዬ በጣም ይቅርታ። ይሄ ፕራንክ ነው። እኔ የማንንም ልጅ ይዤ አልጠፋም። ሁሉም ነገር በፍቅር በሰላም ነው የሚሆነው

ስሜት አይሆኛለሁ በቃ አመጣጠት ደስ አላለኝም። እንዴ እኔ ይዤ ልጠፋ ነው እንደው ዕቃ ይዘው እንደሚጠፋ ይዤ ልሄድ ነው ምናምን ስትል ተሰምቶኛል። እግዚአብሔር በጣም ነው ስሜት አይሆንም። ግን እኔ እናንተ እንደመሆንላችሁ እናንተ ውስጣችሁ ምንም አይሰማችሁ። እኔ አንተ ረጅን ያቆራለሁ። በስነ በስነ ስርዓት አግብቼ ምን ብይ ቤተሰቦቿ ፈቅደው፣ እናንተ ፈቅዳችሁ፣ በስነ ስርዓት ነው ያንንም ቤተሰብ አስደስቼ፣ እናንተንም አስደስቼ ነው ማግባት ፈልገው እና ጋሽዬ ፕራንክ ነው እንግዲህ፣ ቤተሰቦች ጋሺ የማይጠፋም ካሁን በኋላ ያው፣ እኛ ስንመጣ ስለሆነ ነው የሚቀርጸው። ያው ምንም ማድረግ አይቻልም እሱንም ብቻ ከዚህ በኋላ አይጠፋም። ጋሽ ከዚህ በኋላ እየሳቀ እየተደሰተ ብዙ ነገር እንጂ እያደረገ ይመጣላችኋል። እኔም ደሞ በተለይ በሌላ ስራ እመለስላችኋለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ጋሽ አሁን ሻይ ቡና ማለት ትችላለን። የፈለግከውን ካፌ ላይ የፈለግከውን ማዘት ትችላለ። የፈለግከውን መብላት ትችላለ። ምንም ያሳስብ ነገር ቤት ሰዎች